መናዘዝ ያለብኝን ነገር እናዘዛለሁ። ከዛ ውጭ ግን እንደ አዲስ ልክ እኔ የደረስኩበት ስኬት ላይ መረስ ያቀታችሁ ወይም ደግሞ ሌላ ምንም ነገር ሳይሆን የፈለገ አትናቴዎስ ስኬቱ ብቻ ማለት እንዲ ሁን ላይፍ ከፍቶ ሁለት ሺህ ሰው ጸጥ ብሎ እያደመጠው ስለሆነ ብቻ ራሳችሁን የሚያዙራችሁ አረፋ የሚደፍቃችሁ አካላት ተክታችሁ ስሩ። እውነቴን ነው። ተክታችሁ ስሩ ማለት ቢያንስ የፈለገ አትናቴዎስ ፈለግን ተከተሉት። አባባሌ በሐሜት በወሬ በትችት ሳይሆን አክት አድርጉ። እንደ ክርስቲያን በቻላችሁት አቅም መጽሐፍትን አንብቡ አገላብጡ። ያኔ ሰው ያደምጣቸዋል። ካልሆነ ግን ይህ ይህ ስራሳችሁን አታታሉ። ለማንኛውም ፈለገ አትናቴዎስ እስከሰረቀ እሰይ፣ ከዚህ በኋላ እግዚአብሔር ምስክር የሆነት ነው። ዛሬ ያወሩት በነገራችን ላይ ብዙ ጊዜ አይቼ አይቼ በጣም እኔ በተፈጥሮዬ የኔ ተወዳጆች ይቅርታ ጉራ አይደለም። በጣም ሶሻል ሚዲያ ላይ አይቼ በጣም ንቅ የምተዋቸው ብዙ ነገሮች አሉ። ለምሳሌ አንዳንድ እዚህ ግባ የማይባሉ ፕሮቴስታንቶች እኛ አስተምረን ባጠመቅናቸው ልጆች ተጨምቀው ከላይቭ የወጡ ፕሮቴስታንቶች የላይቭ ጥማት ሲኖርባቸው የሰው እይታ ሲጠፋባቸው አኬን ሲጥሩት እስቲ ፈለገን ጥሩት እንወ ይላሉ እና እንዲህ አይነት ሰዎችን አይቼ በነገራችን ላይ በንቀት ነው የማልፋቸው ሳልሰማቸው ቀርቼ እንዳይመስላቸው እሰማችኋሉ። ሳል አደምጣቸው ቀርቼ እንደ ይመስላችሁ አደምጣችኋሉ። እና ይቺ አድምጬ ንቄ የምትሆን ንቄ ተዋዋለሁ እና ትኩረት ሰጥቼ ደግሞ መውረውን ትኩረት ሰጥቼ ወረዋለሁ። ትኩረት ሰጥቼ መውረው አለ ፕሮቴስታንት የሆነ ሰው። ከዛ ውጭ ደግሞ የሆነ ንቅ አሉ። ዝም ብሎ ይሄ የቪው ጥማት ያለባቸው መቶ ሰማንያ ሰው ብቻ ቁጭ ብሎ እየተከታተላቸው ስለሆነ እኛ እኔ ጋር ልደት ጋር አኬ ጋር ያለው ሦስት ሺህ አራት ሺህ አምስት ሺህ ሰው ንቅ ብለው እነሱ ጋር መጥቶ እንዲከታተላቸው ብለው ሲገሌን ሲለውይ ጥሩት ምናምን የሚሉ ሰዎች አሉና ሰው ንቀን ምንቷቸው አካላት አሉ። በተመሳሳይ እንዲህ አይነት ነገሮችን ሲያደርጉ ጊዜር በሚያውቀው በጣም ንቂ የተወኳቸው በጣም ብዙ ሰዎች አሉ። ለእኔ ርዕሴም ቶፒክ የማይሆኑም ከዚህ ሰዓት ጀምሮ እንድታውቁት ብዬ ነው ምንም አይነት ነገር ስለፈለጋት አትናቴዎስ ውስጥ ማውራት ትችላላችሁ። ምንም አይነት ነገር ስለ ሌሎች ወንድሞች ማውራት ትችላላችሁ። እናንተ አሁንም ራሳችሁን እያዞራችሁ አረፋ እየደፈቃችሁ፣ እኛ በስኬት ላይ ስኬትን ገንዘብ እናደርጋለን። ለምን የጮሌን አካሄድ አንሄድም? አለቅ ማናተለለው ጌታ አለን፣ እርሱም ደግሞ ስሙ ክርስቶስ ኢየሱስ ነው። ለበደል ነው ለሰራ ነው ኃጢአት፣ ሁሉ እርሱን ይቅር በለን እንለዋለን። አለቅ ሰዎችን ጎንበስ ብለን ከዚህ በኋላ ይቅር በሉን ይቅር እንበባል ብለን ቁጭ ብለን የምናወራበት ሰዓት የለም። እና የኔ ተወዳጆች፣ እናንተም በህይወታችሁ ስትኖሩ በቀደመ ማንነታችሁ የሰራችሁትን ስራ እግዚአብሔር ብቻ ነው ይቅር የሚላችሁ። ሰው በተፈጥሮ ነገርን የሚረስ አይደለም። ያኔ በድሮ ማንነታችሁ ያደረጋችሁን እያንዳንዱን ነገር ቆጥሮ ዛሬም ድረስ እናንተ ምንም አይነት ሌላ የተለየ ማንነት እንዲላችሁ አድርጎ ሊስልባችሁ ይፈልጋል። በተለይ ደግሞ የጠላትነት መንፈስ የሚሰማው ሰው በደንብ አዳምጡኝ። ነጋዴ ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ የተለያየ አይነት ቢዝነስ ያላችሁ ሰዎች ልትሆኑ ትችላላችሁ እና በእናንተ ላይ የጠላትነት መንፈስ ያለበት ሰው እመኑኝ፣ እንዴ የእናንተ ለቅሶ ያስቀነዋል። የእናንተ ሳቅ አይደለም፣ የእናንተ ደስታ አይደለም እናንተ ወጥታችሁ የምታገኙት ገንዘብ አይደለም። የእናንተ ለቅሶና እንባ በራሱ ያስቀኗል፣ እረፍት ይነሰዋል። ለምንድን ነው እንደ ጤና ማሱ ያለቀሱት ብሎ ሁሉ ያለምንም አይነት ሪዝን ሊቃወማችሁ ይችላል። ባሳለፋችሁት ነገር ሊተቸኋችሁ የሚፈልጉ ሰዎችን ክርስቲያኖች ያዳምጡኝ። ይሄ መልእክቴ ለክርስቲያኖች ነው እንጂ እንደዚህ አይነት አመል ላለባቸው ሰዎች አይደለም። ክርስቲያኖች አዳምጡኝ። ባሳለፋችሁት ነገር እናንተን ሊተቹ እየሞከሩ ያሉ ሰዎች ካሉ ዙሪያችሁ ንቃችሁ ተዋችሁ ዞራችሁ መልስ እንዳትሰጡ። አለቅ እስፔሻሊ ንሳ የገባችሁበት ጉዳይ ከሆነ ከክርስቶስ ጋር የተታረቃችሁበት ጉዳይ ከሆነ ተመልሳችሁ እንደ ሎጥ ሚስት ወደኋላ እንዳታዩ፣ ወደኋላ እንዳታዩ። የሎጥ ሚስት ወደኋላ ዞር ብላ መመልከቷ ነው የጨዋ ሐውልት ያደረጋት እና እኔና እናንተንም የጨዋ ሐውልት ሆነን እንድንቀር የሚፈልጉ ዛሬም ድረስ በዛሬ ማንነታችሁ ሳይሆን በድሮ ማንነታችሁ እናንተን መተቸት፣ መፈረጅ የሚፈልጉ ሰዎች አሉ። ዙሪያችሁ፣ በስራ ጎበታችሁ፣ በትምህርት ቦታችሁ፣ ባላችሁበት ቦታ በጉርብትና ሊሆን ይችላል፣ በምትዘመዱበት ነገር ሊሆን ይችላል። በሁሉም ነገር ግን እናንተን በቀድሞ ማንነታችሁ መተቸት የሚፈልጉ ሰዎች አሉ። እንዲህ አይነቱ ነገር ከሰዎች ዘንድ የተለመደ ነው። ታሳውሱ ከነበረ ደጋግመን መናነስ የመጽሐፍ ቅዱስ ክፍል ነበረ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እና ጌታችን ኢየሱስ ወደ ገዛ አገሩ መጣ ይላል፣ ይሰማል ወደ ገዛ አገሩ መጣ ማን? ጌታችን ኢየሱስ። እና ወደ ገዛ አገሩ ሲመጣ እንግዲህ ተወልዶ ያደገው በዛ አካባቢ ስለነበረ እነዛ ሰዎች ኢየሱስን አምላክ ብሎ መቀበል አልቻሉም። በጣም የንቀት ቃል ተናገሩት ይላል። በጣም የንቀት ቃል ተናገሩት። በምኩራቦቻቸው ሲያስተምር ተመለከቱና ይህን ያህል ጥበብና ታምር ከወዴት ይህ ኮዲ ታገኘዋሉ? በጣም ነገር የተጋቡት በቃ። በጣም በእናንተ ጋር የሚገቡ ሰዎች አሉ ባረማመዳችሁ ድሮ ለምሳሌ ስጋሽን እየተሸጥሽ ትኖር የነበርሽ እህቴ ዛሬ የክርስቶስ ኢየሱስ ፍቅር ገብቶሽ ነጠላሽን ለብሰሽ በራስሽ አቅም በራስሽ ጉልበት ሴትነትሽን ያንን ወርዶ የነበረውን ሴትነትሽን አስገብረሽ ሥራ ሰርተሽ ወጣሽ። ስትመለሽ እንዴ በድሮ ማንነትሽ የሚተቹሽ እንዴት እንደዚህ አይነት ስራ ትሰራለች? የሚሉ ሰዎች ስትስተካከ ይለታ ጎሽ ተመስገን የማይሉ አሉ። ነገሮችን አስተካክለሽ ፊክስ አድርገሽ በቃ አሁን ይሄኛውን አይነት መንገድ ገንዘብ አደርጋሉ ስቲ በቀድሞ ማነትሽ እቺ አስመሳይ አረምን እንዳለ ምን እናቃት የለ የሚሉ ሰዎች አሉ፣ በዙሪያችሁ እና ክርስቶስንም በተወለደበት ቦታ ያሉ እነዛ ሰዎች መቶ በምኩራባቸው ሲያስተምር ይህን ሁሉ ጥበብና ታምር ከወዴት አገኙ? ያንን ካሉ በኋላ ይህ ጸራቢው ልጅ ዮሴፍ ልጅ አይደለም? ምን አሉ ከዚህ የማርያም ልጅ ይሳይል ወንድሞቹ ያዕቆብ ዮሳ ስምዖን ይሁዳ አይደሉ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም እንዴ ብለው ተናገሩ የንቀት ቃልን ተናገሩ ማቴዎስም ማርቆስም ወንጌላቸውን ሲጽፉ እነዚህ ሰዎች እንዲህ በማለታቸው ምን አሉበት ይላሉ ተሰናክሉበት በማን በጌታ በኢየሱስ የተናገሩት ንግግር የንቀት ነበረ ለዛም ነው ጌታችን ኢየሱስ ቁጥር 57 ላይ እይትከበር ነቢይ በሀገር ያላቸው ነቢይ በገዛ ሀገሩ ምን አይልም አላቸው ተወዳጆች አይከበርም ነቢይ በገዛ ሀገሩ አይከበርም አላቸው ምንድን ነበር ያሉት? እነዚህ ሰዎች ይሄ የዮሴፍ ልጅ አይደል? እንዲህ አሉ። ይሄ የማርያም ልጅ አይደል? እኛ ክርስቶስ ኢየሱስን የማርያም ልጅ ስንለውና እነሱ የማርያም ልጅ ሲሉ እንለያያለን። እነሱ የማርያም ልጅ ሲሉ በንቀት ነው። ምን እያሉ ደሞ ታውቃላችሁ ተወዳጆች? በስጋ ፈቃድ የተወለደ ነው ኦኬ። በስጋ እናቀው የለ ወይ? ይሄ አወቅኩሽ ናቁሽ ማለት ነው። እናቀው የለ እንዴ? ምን አባቱ ዮሴፍ ነው ማለት ነው? እናቱስ ማርያም አይደለች እንዴ? ብለው ያለ ዘርዓ ብእሲ ከግብረ መንፈስ ቅዱስ ሳይሆን በሰው ፈቃድ ተጸንሶ የተወለደ መሆኑን ለማጠየቅ ብለው እንዲህ አይነት የንቀት ቃልን ተናገሩ እና እኛ ክርስቲያኖች ነን። ክርስቲያን የተባልነው በክርስቶስ ነው። የነሱን የንቀት ቃል ክርስቶስ እንዴት እንዴት ትሉኛላችሁ? እኔ ስለእናንተ ከሰማየ ሰማያት ወርጄ አላላችሁም። ንቆ ነው ዝም ያላቸው። ባለማመናቸው ምክንያት ይላል 58 ላይ በጣም የተወደደ ቃል ባለማመናቸው ምክንያት በዛ ምንም አይነት ታምር ሳያደርግ ሄደ ይላል። ምንም አይነት ታምር ሳያደርግ ስለዚህ፣ ልክ የበፊት ማንነታችሁ ሁሉ ተለውጦ ዛሬ ገንዘቡን ስትይዙ፣ መኪናውን ስትይዙ፣ ቤቱን ስትገዙ፣ ሰክሰስ ላይ ስትደርሱ በድሮ ማንነታችሁ እየጎተቱ ለመዝለፍ የሚሞክሩ ሰዎችን ንቃችሁ ተዋችሁ። ዞር ብላችሁ እኔ ለአንተ ያደረግሁልህ ነገር ብዙ አይደል? ዳዊት እኔን ዞር ብለህ እንዲህ ብለህ ታማ ላትበል ወዳጄ፣ ሰምተህ እሱ ስለ አንተ እንዲህ ብሎ እያወራ እንዳልሆነ፣ እያማ እንዳልሆነ በቃ እንዳላወቅ ሆነ ኖር። በፍጹም ወደ ኋላ ተመልሳችሁ የሆኑ ስለት ይዘው የሚዋጋ እንጨት ይዘው ከኋላ እናንተን ለመውጋት የሚሯሯጡትን ሰዎች በአጠቃላይ አትመልከቱ። የሚጠብቃችሁ አምላክ አይተኛም፣ አያንቀላፈም ሁልጊዜ አንድ ነገር በዚህ አጋጣሚ እንደው በጌታ ፍቅር ልንገራችሁ በጌታ ፍቅር ከሳሽ ዲያብሎስም በደንብ አዳምጡ ከሳሽ ዲያብሎስም ነፍሳትም በእግዚአብሔር ዙፋን ፊት ሲቀርቡ ለእያንዳንዱ ለሰሩት ነገር ኢቨን እኛንም ማለት ነው ፈለገ አትናቴዎስንም ከበደንም አየለንም ብርጣሉንም ትርንጎንም ሁሉም በእግዚአብሔር ፊት ሲቀርቡ እርሱ እንዲህ እንዲህ አይነት ነገር አድርጓል፣ እሷ እንዲህ እንዲህ አይነት ነገር አድርጋለች ብሎ ራሱ ከሳሽ የሚሆነው በነገራችን ላይ ጥንተ ጠላታችን እንዲ ዲያብሎስ ነው። ያንን ከሳሽ ደግሞ የሚያሳፈር አምላክ አለ፣ ስሙ ክርስቶስ ኢየሱስ ይባላል፣ ክርስቶስ ኢየሱስ ይባላል። እና ከሳሽ የሆናችሁ ሰዎች እባካችሁ እንዲህ አይነት ምግባራችሁን አቁሙት። ሱሱ በማለታችሁ እገሌኮ እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ቆይ ቆያውን እንዲህ አይነት ያደረገውን ነገር ፎቶ ቆይ እናውጣና የሆነ ላይቭ ላይ ቁጭ ብለን ደግሞ የሆነ ቪዲዮ አሳይተን ምናምን እንደዚህ እናደርግ። ብራ ይሄን ያክል ብዙ ዋጋ አትክፈሉ ባካችሁን እንዴ ሰው ሰውን ለመጣል ብዙ ጉድጓድ መቆፈር አይጠበቅበትም። በመጀመሪያ ነፍሳችንን እናድን፣ ተወዳጆች ፕሊዝ፣ ባካችሁን። በፍቅር ቃል እውነት ይሄ ጤናማ የሆነ መንፈስ አይደለም። ሁልጊዜ ከሳሽ ዲያቢሎስ ነው ሰው እንደ ዲያብሎስ ከሻሽ አቱ ምክንያቱም፣ ከሳሽ ሁልጊዜም ጊዜ ያፈራል። መጨረሻው ማፈር ነው። ሁሉም ሰው ያፈራል። በነገራችን ሁሉም ከሳሽ የሆነ ሰው እናንተን ሊከስ የሚሮራ ሰው በአጠቃላይ ያፈራል። ይህን ደግሞ ክርስቲያኖች፣ ስፔሻሊ ለእናንተ እንዲህ ተብሎ ይነገር። ምክንያቱም በሕይወታችሁ የተመለከታችሁት ነገር ስለሆነ በሕይወታችሁ የተመለከታችሁት ነገር ስለሆነ በብዙ አይነት መስመር ሰዎች እናንተን ለመክሰስ መጥተው እነርዘው ሰዎች ራሱ እንዲያፍሩ ያደረገ አምላክ አላችሁ። ማን አምላካችን? እግዚአብሔር ግን ክርስቲያን እንዴት ነው አክት ማድረግ ያለበት? ይህን ብቻ ልንገራችሁ፣ ፕሊስ በጣም ብዙ እንዳላደክማችሁ። ይህን ሁሉ የምናገረው ፈለገ አትናቴዎስ በነገራችን ላይ ራሴን ንጹሕ ለማድረግ ራሴን ጻድቅ ለማድረግ አደለም፣ የኔ ተወዳጆች። ግን ርዝና ረቢ ግዴል ይሄ በጣም የሆነ ትልቅ ነገር አይደለም። አደለም ፈለገ አትናቴዎስ ልደተቃል ተመስገን፣ እነጋዲ፣ እነዮ ምናምን፣ እነሱ ሮቦትና ተርሚኔተር አይደሉም። የኔ ተወዳጆች እዚህ እናንተን ስናገለግል በመንፈሳዊነት ተሞልተን እናገለግላለን። እናንተም ስታደምጡ መንፈሳዊ ሆናችሁ ታደምጡናላችሁ። ከዚህ ቦታ ስንላይ ከአገልግሎት ቦታ ስን ላይ ሁላችንም እንደየስጋችን ድክበት እንፈተናለን። እና ክርስቲያን እንዴት ነው መሆን ያለበት ወዳጅ የሆነ ሰዋጢያ ሲሰራ የሚለውን እቺን ነገር ብቻ ልንገራችሁ። በዚህ በመጽሐፍ መነኮሳት ላይ እጅግ በጣም ወዳቸው ታሪካቸው፣ በጣም ብዙ ጊዜ የነገርኳቸው አንድ አባት አሉ አባ እኛ አባት የወንዶች ገዳም አበመኔት ናቸው። ሰው ከተማ የሚልኩት አንድ ወጣት መነኩሴ ነበረ። ለገዳሙ አገልግሎት የሚሆን የተለያዩ ዘቢቦችን ምናምን ገሱ የሚመለስ ማለት ነው። አባ መቃርስ እንደነ ኤልያስ እንደነ ኤልሳ ሁሰት የተባለ የቅድስና ማድረግ ላይ የደረሱ አባት ናቸው። ልክ ኤልሳ በባቱ ተቀምጦ ጊያዝ ከንዕማን ገንዘብ ተቀብሎ እንደመጣ እንደተመለከተው ሁሉ እየተቀምጡ በባቱ በቤቱ ሆኖ ጊያዝ በጣም ብዙ መንገድ ርቆ ሄዶ ያደረገውን ነገር እንደተመለከተ ሁሉ አባ መቃርስም በባታቸው ተቀምጠው ዓለም ላይ የሚከናወነውን ነገር ሁሉ ይመለከቱ ነበር። ሁሉ ነገር ከመሆኑ አስቀድሞም ያውቃሉ። እና ይህን ወጣት መነኩሴ ወደ ከተማ ይልኩታል። በደንብ አርጋችሁ አዳምጡኝ፣ ታሪኩን አሳጥሬ ነው የምነግራችሁ። እና ይህ ወጣት መነኩሴ ከተማ ሄዶ እጣን፣ ጧፍ፣ ዘቢብ ምናምን ገዛ ገዛ እና ሊመለስ ሲል እጅግ በጣም የምታምር ውል የሆነችን ሴት ተመለከተ። እንግዲህ መነኩሴ ነው። መነኩሴ ማለት መነኩሰ ከሚል የገዝ ቃል የተወሰደ ነው። ሰው ምን ማለት ነው? ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፃራይቱን ታግሶ በስር ጥጓሻ በገደል አመድ ንስንሶ ቅጠል በጥሶ ድንጋይ ተንተርሶ የሚኖር ነው። መነኮስ ማለት ስጋውን የሚቀጣ ማለት ነው። እና ያቺን ሴት ሲመለከት ሰውነቱ ለፍትወት ተነሳሳ እና እጆቿን ይዞ ቀጥታ ወደ ባቶን ሄደው፣ ሌላ ቦታ ስለማያውቅ ከእርሷ ጋር አብሮ ለመተኛት ቀጥታ ሄደው። ወደ ባቱ ነው እንግዲህ፣ ወደ ወንዶች ገዳም ማለት ነው። እና በአጋጣሚ ይህ ወጣት መነኩሴ ይቺን ዘማዊት የሆነችን ሴት ይዞ ወደ ባቱ ሲገባ የተመለከቱ መነኮሳት እየተሯረጡ ያንን ሰው ለመክሰስ አባ መቃርስ ዘንድ ሄዳሉ። አባ መቃርስ ይህ ነገር ከመሆኑ አስቀድሞ በፊት ያውቃሉ። ይህ ወጣት መነኩሴ አንዲትን ሴት በእጁ ይዞ ወደ ባቱ ይዞ ገብቶ ከእሷ ጋር እየተኛ እንደሆነም ያውቃሉ። ቅድም እንዳልኳቸው ውሰት የተባለ የቅድስና ማድረግ ላይ የደረሱ አባት ስለሆነ፣ ኤልሳ በባቱ ጊያዝ ያደረገውን ነገር እንደተመለከተው ሁሉ እሳቸውም ደቀ መዝሙር የሆናቸው ይህ ሰው በፍትወት ከአንዲት ሴት ጋር ባልጋ እንደወደቀ ተመልክተዋል። እና እነዚያ ሁሉ መነኮሳት መጡና አባታችን እርሶ በጣም የሚያምኑት ከተማ የሚልኩት ለገዳሙ ዘቢብ እየገዛ የሚመጣው የወጣት መነኩሴ ገዳማችን ሊያለቅስብን ሴት ይዞ መጥቷል። አሁኑኑ ተሰብስበን እንፍረድበት አሏቸው። የዚህ ጊዜ አባ መቃርስ በፍጹም የኔ ልጅ ይሄን አያደርግም ያሉት። የኔ ተወዳጆች ክርስትና ማለት ይሄ ነው። ከእናንተ መካከል በጣም የምታምኑት መንፈስ የተባለ ሰው በጣም ባልጠበቃችሁት ነገር ሊወድቅ ይችላል። የኔ ተወዳጆች እንዲህ አይነቱ ፈተና ግን አዳማዊ ነው። ጋይስ ምንም የዚህ ጋር አካኪ ዘራፍ አያስፈልግም። አዳማዊ ነው። አጋንንታ የሚሆነው ወድቆ ባለመነሳት ነው። ወድቆ አለመነሳት። በቃ ሰው ነው፣ ይሳሳታል። የኛ ነሳጢያት ከልሎ ሸፍኖ የያዘው ክርስቶስ አይደል። መልካ ምንም ችግር የለም። በቃ እንዲህ አይነት ነገር ሰርቷል። ኦኬ። ስለዚህ በፍቅር ነገሮችን ማስተካከል ይቻላል። ሰው አባ መቃርስ ምናሉ? የኔ ልጅ ይሄን ያደርግም አሉ። እኔ በጣም የሚደንቁኝ አባት በጣም የሚደንቁኝ አባት የኔ ልጅ ይሄን ያደርግም በፍቅር እ አይተናል አሉ መነጎዛት አይተናል ተመልክተናል። አቤት የዛኒ ሶሻል ሚዲያ ቢኖር ስማ መነሲ ቲቪ ላይ ነው የሚቀር፣ ቲቪ ላይ እና እሳቸው ግን በፍጹም የኔ ልጅ ይሄን ያደርግም አሉ። በሉ ካላመኑ ኑ እንነሳ እና እርስዎ ከፊት ቅደሙ፣ ቀስ ብለን ድምፃችን ሳናሰማን ድረስ ከዛ በኋላ እጅ ከፍንጅ እንይዘዋለን አሏቸው። ተነሱ እሳቸው እና ያ ሰው በስጋ ፍቶት እየወደቀ እንደሆነ ያውቃሉ አባታችን እና ድምፃቸውን ከፍ አድርገው አውቀው ድምፃቸውን ሰምቶ እንዲጠነቀቅ ብለው የእኔ ልጅ ሴት ይዞ ገዳም ገባን ያላችሁት እያሉ ይጠይቃሉ። ማለት ሰዎቹ ያሉት ዙሪያቸው ነው። እሳቸው እንደ ሽማግሌ እንደው አለ አይደል ድምፅ እንደማይሰማቸው ሆነው አውቀው ድምፃቸውን ከፍ እያደረጉ ይጠይቃሉ። እና እነዛ ሰዎች አዎ አባታችን፣ ቆይ ድምፆትን ይቀንሱ፣ እጅ ከፍንጅን ያዘዋል። እኔ በጣም ነው የሚገርመኝ። በጣም የአንዳንዶቻችን የሆነ የሆነ ሰው ጉድና ተንኮል በቃ እንደው ሰው ካላወቀ እንደው ሰው ሁሉ ካላወቀበት ምናምን ብለን የሆነ ውስጣችን በጣም የሚዋጎ ሰዎች አለን። ይህ ጤናማ ነገር አይደለም። እኔ ተወዳጆች ኃጢአታችንን፣ ነውራችን፣ በደላችን የከልል አምላክን ያለን ስሙ ክርስቶስ ነው። እኛ ክርስቲያኖችንን ልክ እንደርሱ የሰውን ኃጢአት የሰውን በደል እንከልላለን እንጂ እገሌ እንዲህ ነው ገሌ በዚህ ወጥቶ ይሄ ክርስትና ራሱ አላሙ አይደለም እና በመቃርስ አሁንም ደጋግሞ ሴት ይዞ ገባን ያላችሁት እያሉ ይጨዋል። እዛ መነኮሳቱ ድምፆተን ይቀንሱ እጅ ከለንጅ እንዲነሰው ሲሉ ያው እሳቸው እንደነበራችሁ አላማ የወጣት መነኩሴ ድምፃቸውን ሰምቶ በጣም ደንግጦ እዛች ሴት ላይ ትልቅ የዳቦ ሳጠራ ይከርንባትና ጨርቅ ያለብሰዋል። እሱም ልብሱን ይለባብሳል። እና በመቃርስ ወደ ባቱ ቀረቡና በሩን እቆረቆሩ በሩን መታ መታ አደረጉ። እና ያቺ ሴት በሳጠራ ውስጥ እንደተቀመጠች ያውቃሉ። እና ያ ወጣት መነኩሴ በአቱን እንደከፈተላቸው በጣም እንደደከማቸው ሰው ሆነው ቶሎ ብለው እዛ ሳጠራ ላይ ቁጭ አሉ። ቶሎ ብለው እዛ መነኮሳቱን በአጠቃላይ ግቡ አሏቸው። ግቡ በሉ ግቡና የተባለችው ሴት አምጧታሉ። እና መነኮሳቱ ፈለጉ በቃ ላይ ታች ላይ ያቺ ሴት ሊያገኟት አልቻሉም። ምክንያቱም ያቺ ሴት ከአባ መቃርስ ስር ነው ያለችው፣ እሳቸው ተቀምጠዋል እዛ ሳጠራ ላይ፣ ማንም ሊያገኛት አልቻለም። እና በጣም ደነገጡ። በቃ አንገታቸውን ደፍተው ሸም ይዟቸው፣ በቃ አንገታቸውን ደፍተው አፍረው ወደ አባ መቃርስ ዘንድ ተመለሱ። ከሳሾች ሁልጊዜም ያፍራሉ። መላችሁ ለዚህ ነው እና የታለች ያቺ ሴት አሉ አባ መቃርስ እንደው ሰይጣን በዓይናችን መስሎብን ነው መሰል አባታችን ተመልክተን ነበር፣ እንደው ይቅር ይበሉን አሏቸው። በሉ በወንድማችሁ ላይ በሐሰት ተነሳስታችሁ ነበርና በሉ ይቅርታ ጠይቁት። ይቅርታ ጠየቁ። በሉ የሰራችሁት ደግሞ ሥራ ኃጢአት ስለሆነ በሉ ወደ ባሕታችሁ ግቡና ንስሐ ግቡ አሏቸው። ሁሉም መነኮሳት ከዛ ወጣት መነኩሴ ባት ወጡ ወደ ቤተ ክርስቲያን ሁሉ ከወጡ በኋላ በመቀርስ የዛን ወጣት መነኩሴ በር ዘግተው ያንሳ ጠራ። ከፈቱት፣ ያች ሴት ርቃ ወጣች። ታምናላችሁ። ሁለቱንም ሰው ሳይሰማን ይገጽሷቸው። የኔ ልጅ አንተኮ መነኩሴ ነ መነኩሴ ማለት ደግሞ ሥጋን የከዳ ለሥጋ ፍትወት ማይረታ ዓለም የናቀችው ኦኬ ዓለምንም የሚንቃት ማለት ነው። ስለዚህ ዓለምን ማንቀህ ማሳየት አለብህ ብለው በፍቅር ቃል ገጸሱት። ያቺንም ሴት በደንብ አድርገው መከሯት። ይህን ልጅ የዘመኝነት ህይወት፣ መልካም አይደለም። ክርስቶስ በንስሐ ህይወት ስንመላለስ ለእያንዳንዱ ኃጢአታችን እርሱ ይቅር ባይ ነውና ንስሐችን ይቀበላል። ስለዚህ ወደ እርሱ ቅረቢ እና ደግሞ መነኮሳትን ማሳሳት በጣም ትልቅ ኃጢአት ነው። ልጅ ክርስቶስን በጣም አስቀይመሽዋል። በይ ንስሐ ግቢ አሏት። ሁለቱም አባ መቀርስ ጋር ንስሐ ገብተው ለዛችም ሴት እዛው በዓት ውስጥ ምንኩስናን ሰጥተዋት ያችም ሴት ወደ ሴቶች ገዳም ሄዳ መነኮስ ሆነች። ሰዎች ሲሳሳቱ ዝም ብላችሁ ለፉ እያለን አይደለም። እሺ ተወዳጆች፣ አላደለ የሆነ ሰው ለምሳሌ ከምትወዷቸው ወንድሞቻችሁ መካከል አየለ የሚባል ግለሰብ ሲያጠፋ ዝም ብላችሁ ተመልከቱ። ይሄ ክርስቲያን የሆነ ሥነ ምግባር አይደለም። ግን እርሱ የሚታረምበት መንገድ እንዳይጠፋ የሚያደረግ መሆን አለበት፣ እንዳይጠፋ የሚያደረግ ከቤተ ክርስቲያን እንዳይርቅ የሚያደረግ መሆን አለበት። ኦኬ ካለበት ሶሻል ላይፍ ምናምን ምናምን የማያርቅ መሆን አለበት። በፍቅር የሚያቀርብ መሆን አለበት። እናንተ የምትሰጡት ፍቅር የእናንተ ህይወት የእግዚአብሔር ትምህርት ቤት ይሆንና ሰዎችን ያሰምራል። ልክ በአባ መቃርስ ህይወት በአባ መቃርስ ግጻሴ ያች ሴት ምንኩስና እንደተቀበለች የሆኑ ሰዎችን በፍቅር ስታርሙ ከእናንተ የበለጠ የቅድስናን ህይወት እጥፍ በእጥፍ አድርገው ይጓዙታል። ነገር ግን አይ ገሌ በዚህ ወጥቶ በገሌ በዛ ገብቶ ምናምን ምናምን ተባለ ከዛ የሆነ ሰው ደግሞ በቃ እኔ ከዚህ በኋላ ኦርቶዶክስ ቤተክርስቲያን ውስጥ በቃ አላገለግልም ሰዎች እንዲህ ብለውኛል ምናምን አለ። ታምናላችሁ? ክርስቲያኖች እንዲህ አይነት ነገርን ባለመልመዳችን አሁን ላይ ጫት ቃሚና ሲጋራጫሽ የሆኑ ካህናትንን ያውቃሉ። ይህን ስመለከት በጣም ልብ ይደማል። በምኖርበት ከዚህ በፊት በምኖርበት አካባቢ ያሉ ወደ ሰላሳ የሚጠጉ ጠበቆች አሉ። ከነዚ ውስጥ ወደ ሀያ ምናምኖቹ ጠበቆች ናቸው ካህናት ናቸው ወደ ሀያ ምናምን የሚጠጉት። ይህንን ስመለከት ልቤ ይቆስላል። የቤተ ክርስቲያን ልጅ ስትሆኑ የቤተ ክርስቲያን ቁስል ሁሉ ያሳምማቸዋል። እና አንዳንድ ጊዜ ሰዎች የምናርምበት መንገድ ትክክል ሳይሆን ይቀርና ስህተት ሆኖ ሳለ ሌላ ስህተት ይፈጥራል እና ፕሊስ፣ እባካችሁ በቻልነው አቅም እንደ ክርስቲያን አክት እናደርግ። እንደ ክርስቲያን የሆነን ስለሆነ ሰው እንዲህ ስንል እኛስ ዴ እግዚአብሔር እኮ የእግዚአብሔርን ዝምታ መፍራት ጥሩ ነው። ተወዳጆች፣ እግዚአብሔር ዝም ሲል ሞኝ ሆኖ እንዳይመስላችሁ፣ እግዚአብሔር ዝም ሲል አላዋቂ ሆኖ እንዳይመስላችሁ። ነገር ግን በንስሐ የምትመለሱባትን ዕለት የሚናፍቅ አምላክ ስለሆነ ነው የሚታገሰው እና በዚህ አጋጣሚ ክርስቲያኖቶች ወንድሞች፣ በእናንተ ላይ ሐሜትን የሚያነሱ፣ በእናንተ ላይ ትችትን የሚያነሱ፣ በእናንተ ላይ ዘልፋን የሚያነሱ እናንተ በስልክ ስትዞሩ ጠብቅ፣ ኦኬ፣ ስጋችሁን የሚነክሱ፣ ደማችሁን የሚጠጡ ሰዎችን በአጠቃላይ ዞር ብላችሁ መልስ እንዳሰጧቸው። ቅድም እንዳልነው ከሳሽ ሁልጊዜም ዲያብሎስ ነው። የእናንተ ስኬት ሰላም ስለማይሰጣቸው በነገራችን ላይ በነገራችን ላይ አንድ ነገር ፈለገ አትናቴዎስን የሚከሱት ሰዎች በጠቃላይ ይህንን በጣም እርግጠኛ ሁኝ ልንገላችሁ። ቅር የሚለውን ሰው ካለ ቅር ይበለው። ፈለገ አትናቴዎስን በጠቃላይ የሚከሱ ሰዎችን ተመልክታችኋቸዋል። እኔና እነሱ እንተዋወቃለን። ሁሉንም ስለምበልጣቸው ብቻ ነው ስለ እኔ መጥፎ ነገር የሚናገሩት። ዛሬ ላይ ፈለገ አትናቴዎስ የማይበልጣቸው ሰው ሆኑ ከእነርሱ ግር ስር ፍርፋሪ ዳቦን ከእነርሱ እጅ እየተቀበለ እየለመነ የሚበላ ሰው ቢሆን ኖሮ ዛሬ ስለ እሱ ቁጭ ውሎ ሲያወሩ አሰሙ ነበር። አንዳንዴ ስትበልጧቸው ማይወዱ ሰዎች አሉ። ከእንደዚህ አይነት ሰዎች ራሳችሁን አርቁ፣ የኔ ተወላጆች። ምንም ማንቆለባበስ አያስፈልጉ። ስትበልጧቸው የሚከፋቸው ሰዎች ካሉ፣ ስትበልጧቸው ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ሰዎች ካሉ፣ እመኑኝ ከነዛ ሰዎች ራቁ። እናንተ የበለጠ ራሳችሁን አብዴት አድርጉ። በደንብ አዳምጡ። እኛና እነሱ እንተዋወቃለን። ኦኬ፣ እኔና አንድ ሰው እንተዋወቃለን። እኔና አንድ ሰው ደግመላችኋለሁ፣ እንተዋወቃለን እና ብዙ ነገሮች አለ አይደለ? ብዙ ነገሮች የማይሆኑ ነገሮች ሆኖ ስለተመለከቱኝ እኔ ሌላ መንገድ እንመረጥኩኝ። ኖ ከማይመስለኝ ሰው ጋር አብሬ መሆን የለብኝም፣ ስለዚህ ብዬ የራሴ መንገድ መረትኩኝ። ሁለታችንም እንደው በክርስቶስ ፍቅር አዳምጡ በዛም ሳይል ያሉት እና እኔም ጭምር የበቀልን መንገድ ነው የመረጥ የበቀልን ክርስቲያኖች፣ ፈለገ አትናቴዎስ የመረጡትን የበቀል መንገድ እናንተ ኤክሰርሳይስ አድርጉት። እነዛ ሰዎች የመረጡት የበቀል መንገድ ፈለገ አትናቴዎስ ዛሬ ይኸው እንደዚህ አይነት ቦታ ታየ፣ ይሄው ዛሬ ሲጠጣ፣ ይሄው ዛሬ ሲሰክር፣ ይሄው ዛሬ ሲዘመንዝር፣ ይሄው ዛሬ ሲዘሙት፣ ይሄው ከዚህ ደግሞ እንደዚህ ሲያረግ ምናምን ይሄው ሲሰርቅ ምና፣ ስለ እርሱ ኃጢአት በማውራት ፈለገ አትናቴዎስን ለመበቀል ፈለጉ። ፈለገ አትናቴዎስ ግን እጅግ በጣም የሚወዱ አንድ ምክር አለ። the best revenge is to improve yourself ትልቁ በቀል ራሳችሁን መለወጥ ነው። እዚህ ውስጥ ያላችሁ ክርስቲያኖች የሆነ ሰው ለዘመናት እናንተ ልባችሁን ሲያቆስል ከኖረ፣ የሆነ ሰው ለዘመናት በእናንተ ሲጫወት ከኖረ፣ ስትናቁ ከኖራችሁ፣ እመኑኝ ያ ሰው እንዲኮነው እንዲኮነው እያላችሁ አሜት ውስጥ እንዳትገቡ። ትልቁ በቀል ራስን መለወጥ፣ ራሳችሁን ለውጡ ራሳችሁን ለውጡ። ካላችሁበት የግድ ሼህ ውሴን አላሙዲን መሆን የለባችሁም። የግድ እንደ በላይነ ክንዴ እንደነ ወርቋይ መሆን የለባችሁም። ከነበራችሁበት ግን ማንነት አንድ እርምጃ ራሳችሁን ለውጡ። ቤስት ሪቬንጅ ኢዝ ቱ ኢምፕሩቭ ዩርሰልፍ። ወደዳችሁም ጠላችሁ፣ እንዲህ ስናገር ራሳችሁንም ያዞራችሁ ከሆነ ያዞራችሁ፣ አረፋ ይደፍቃችሁ ከሆነም ይደፈቃችሁ፣ ፈለገ አትናቴዎስ ይበልጣችኋል። በምንም ተአምር በምንም ተአምር ፈለገ አትናቴዎስ የገነባውን ነገር ልታፈርሱታችሁ ነው። ፈለገ አትናቴዎስ አሁን ያለበትን ነገር ሊያፈርስ የሚችለው እግዚአብሔር ብቻ ነው። ምክንያቱም የሰጠው እግዚአብሔር ነው። ይህንን ጸጋ የሚነጥቀውም እግዚአብሔር እና ፕሊስ፣ በዚህ ልክ በዚህ ልክ ራሳችሁን አታታሉ። የኔ ተወዳጆች እንዲህ አይነት አጋጣሚዎች በህይወታችሁ ሲመጡ ራሳችሁን በመለወጥ እመኑ። ትልቁ በቀል ራስን መለወጥ፣ ኢምፕሩቭ ማድረግ። ከዚህ በፊት ለምሳሌ ገበያችሁ በወር አራት ሺህ ብር በወር ስምንት ሺህ ብር ከሆነ አስርና አስራ አምስት ሺህ ብር አድርጋችሁ ራሳችሁን ለውጡት። በቃ የተሻለ ሰው መሆን እንደምትችሉ ማሳየት። እኔ በጣም የሚገርመኝ ነገር ልንገራችሁ። በቃ በፈለገ አትናቴዎስ ውስጥ በጣም ትልቅ አቅም ያለው ሰው እንደሆን ያወቅኩት መቼ ነው? ጠላቶቼ ሁሉ አንድ ላይ ሲያብሩ በነገራችን ላይ አንዳችሁም እንዳትሸበሩ። እያንዳንዱ ማይተዋወቁ ጠላቶቻችሁ አንድ ላይ አንድ ላይ ካበሩ አልቻሏችሁም። በቃ አልቻሏችሁም። አለቅ እንዳለ አንድ ላይ መጥተው ህብረት ከፈጠሩ እመኑን አልቻሏችሁም። እኔ ጠላቶቼ ለየብቻ አልቻሉም፣ ህብረት ያደረጉት ኢማጅን ምን ያክል ፓወርፉል የሆነ ሰው ቢሆን ነው። ፈለገ አትናቴዎስ ጌታ ምስክሬ የጻድቃኒዋ ማርያም በእውነት ስሙ የተመሰገነ ይሁን። ምን ያክል ፓወርፉል የሆነ ሰው ቢሆን ነው፣ ሊያውም በዚህ በደከመ ማንነት ይሄ መንፈሳዊ ህይወት ላይ ብዙ ሳልበረታ፣ መንፈሳዊ ህይወት ላይ በጣም ብዙ ሳልጠነክር፣ ይሄን ያክል ጠላቶች በአጠቃላይ ህብረት ካደረጉ አንድ መረዳት ያለባቸው ነገር ፈለገ አትናቴዎስ ለጠላቶቹ ከባድ የሆነ ሰው ነው ማለት ነው እና እናንተም እንዳትደነግጡ ኔ ተወዳጆች አንዳንድ ነገሮችን እንድትማሩ ፈልጋለሁ ከኔ ማለት ነው እና ዙሪያችሁ ያለ ሰው በአጠቃላይ ጠላት ጠላታችሁ ተመራርጡ አንድ ላይ ህብረት ከፈጠረ እናንተ የጀግኖችም ጀግና ናችሁ ምንም ይሄ ሌላ ጦርነት መዝመት አይጠበቅባችሁ አለቅ እናንተ የጀግኖችም ጀግና ናችሁ ጠላቶቻችሁ አንድ ላይ የሚያብሩ ከሆነ ሰው በአጭሩ ማለት ንፈልገው ነገር ምንድን ነው? ፈለገ አትናቴዎስን ወሬና ሐሜት አያስደነግጡ። ወሬና ሐሜት በማውራት ፈለገ አትናቴዎስን እናስደነግጣለን ያላችሁ ሰዎች በማውራት ራሳችሁን ታስገምታላችሁ እንጂ ፈለገ አትናቴዎስን ማንም አይገምተውም። አፍ ሲከፈት ጭንቅላት ይታያል ይባላል። አፋችሁን በከፈታችሁ ቁጥር ውስጣችሁ ያለው ጥላቻ አቀርሽቶ እየወጣ ጎልቶ እየወጣ ስለሚታይ ሰው ሁሉ ንቆ ይተዋቸዋል። ስለዚህ ፕሊስ ራሳችሁን አታስንቁ። በቻላችሁት አቅም ራሳችሁን ሁኑ። ፈለገ አትናቴዎስ ስለ ቀድሞ አጢያቱ በአጠቃላይ ንስሐ ገብቶ አዲስ ምዕራፍን እንደጀመረ ሁሉ እናንተም አዲስ ምዕራፍን ጀምሩ። ጊዜያችሁን አታቃጥሉ። አግብታችሁ ወልዳችሁ የልጅ ልጅ በምታዩበት እድሜ ላይ ስለ ፈለገ አትናቴዎስ መውጫና መግቢያ እያሰባችሁ እድሜያችሁን አትፍጁት። ፕሊስ እያረጃችሁን። ስለዚህ ፕሊስ ከራሳችሁ ጋር ሁኑ እና ፈለገ አትናቴዎስ ሰርቋል እሰይ ፈለገ አትናቴዎስ ከዚህ በፊት አመንዘሯል፣ እሰይ። ከፈለገ አትናቴዎስ ሲዘሙት ነበረ። ፈለገ አትናቴዎስ ነፍስ ሲያጠፋ ነበረ። ፈለገ አትናቴዎስ ሰው ሲደበድብ ነበረ። ፈለገ አትናቴዎስ ወንጀል ሲሰራ ነበረ። ሰዋት፣ እሰይ። ሚዲያ ላይ የህግ ክፍል የሚባል ነገር የለም። ፈለገ አትናቴዎስ በህግ አግባብ እንዲጠየቅ የምትፈልጉ ሰዎች ካላችሁ ሄዳችሁ ጸጥታ ቦታ ማመልከት ትችላላችሁ። ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ ቀረብ ብላችሁ እንዲህ የሚባል ግለሰብ በእኛ ላይ እንዲህ አይነት ደባን ፈጽመዋል፣ በህግ አግባብ ይጠየቅልን ማለት ትችላላችሁ። ምንም አይነት ፍርድና ፍትህ ማታጎኙበት ቦታ ላይ በከንቷትጩ ትጩ ፈለገ አትናቴዎስ እግዚአብሔርን ተጽዕኖ ፈጣሪ ነው ይሄን ለማለት ፈልጌ ነው፣ ተወዳጆች እና ሁላችሁንም ወዳችኋለሁ። በስማ ምን እንዴት እኔ እንዴት እንደምወዳችሁ ደግሞ ተውት አታንሱት። በጌታ እሱ ይለያል፣ ኧረ ይለያል፣ ይለያል። አ በጣም ወዳችሁ፣ እግዚአብሔርን በጣም እኔ ወዳችኋለሁ፣ አይገልጸውም